በቻይና ሁናን ግዛት በሚገኘው የብሔራዊ መከላከያ ቴክኖሎጂ ዩኒቨርሲቲ የተሰሩት ድሮኖች ለስውር ወይም ለምስጢራዊ ወታደራዊ አገልግሎት እንዲውሉ ታልመው መስራታቸውን መግለጹን የአናዶሉ ዘገባ አመላክቷል። በቻይና ሳይንቲስቶች የተሰሩ እነዚህ የወባ ትንኞች መጠን ያላቸው ድሮኖች 1.3 ሳንቲሜትር ቁመትና ሁለት ክንፎች አሏቸው። ሶስተኛ ዓለም ጦርነት ቢነሳው ሁሉም የአውሮፓ ሀገራት በፍጹም የሩሲያን የኑክሌር ጦር መሳሪያ መከላከል አይችሉም። የአውሮፓ ሀገራትና አሜሪካ ያላቸውን የኑክሌር ጦር መሳሪያ አንድ ላይ ተደምሮ የሩሲያን የኑክሌር ጦር መሳሪያ በብዛትም በአቅመም ይበልጣል። ሩሲያ በአሜሪካና በአውሮፓ የሚበልጥ ብዙ የኑክሌር መሳሪያ አላት። ፈጣሪ የሶስተኛ ዓለም ጦርነት እንዳይቀሰቀስና እንዳይጀመር እንዲያደርግ ጸሎት አደርጋለሁ። ነገር ግን አሜሪካና አውሮፓ በመካከለኛው ምስራቅ እያደረጉ ያሉት ጦርነት ሩሲያን እንዳይነካት መጠቀቅ አለባቸው፤ ያለበለዚያ ሩሲያ ወደ ጦርነቱ ትገባለች። ሩሲያ እና አሜሪካ የኑክሌር ጦር መሳሪያ ቅድመ ማስጠንቀቅ ሲስተም አላቸው። ይህ ቅድመ ማስጠንቀቂያ ምልክት የኑክሌር ጦር መሳሪያ ፍንዳታ እንዳይጀምሩ ወይም እንዲቆም ልየታ ያደርጋል። ነገር ግን የአውሮፓ ሀገራት ይህ ሲስተም የላቸውም። የሩሲያ የኑክሌር ኃይል አሜሪካ በሁለተኛ ዓለም ጦርነት ወቅት በጃፓን በሂሮሺማ እና በናጋሳኪ ከተሞች ከጣለችው የአቶሚክ ቦምቦች አስር እጥፍ ይበልጣል። ስለሆነም ሩሲያ የኑክሌር ጦር መሳሪያን እንድትጠቀም ከተገደደች አንዳንድ አገሮች ከዚህ ምድር ላይ ድምጥ ማጣቸው ይጠፋል ሲሉ ቭላድሚር ፑቲን ተናግረዋል። ፕሬዚዳንት ሌተናል ታደሰ ወረደ ሰኔ 15 2017 ዓ.ም በትግራይ ደረጃ ለ37ኛ ጊዜ የተከበረው የሰማዕታት ቀን በማስመልከት መልዕክት አስተላልፈዋል። ፕሬዚዳንቱ በመልእክታቸው የትግራይ ሕዝብ ምርጫ ሰላም ነው፣ ጦርነት ተገደን እንጂ ወደን የምንገባበት እንዳልሆነ ሊታወቅ ይገባል ብለዋል። የትግሉ ሰማዕታት በአመት አንድ ጊዜ የሚታወስ ሳይሆን የተሰውለትን ዓላማ እንዲፈጽም ህዝቡ በሁሉም መስክ ተጠቃሚ በማድረግ ህያው እንዲሆን መስራት ይገባል ብለዋል። የፕሪቶሪያው የሰላም ስምምነት በሙሉነት እንዳይፈጸም የፌዴራል መንግስት ያለውን ዝቅተኛ ፍላጎት በትግራይ ፖለቲከኞች መካከል ያለውን እርስ በርስ ያለመግባባት ምክንያቶች ናቸው ሲሉ አክለዋል። ሰኔ 15 2017 ዓም በመቀሌ ሐውልት ሰማዕታት በተካሄደው ስነስርዓት ፕሬዚዳንት ሌተናንት ታደሰ ወረደ፣ የህወሀት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል፣ የሰማዕታት ቤተሰቦች እና ሌሎች የአበባ ጎንጎኖች አድርገዋል። የእስራኤል ጦር እሁድ ማምሻውን እንዳስታወቀው በምዕራብ ኢራን እና በዋና ከተማ ቴህራን ላይ ያነጣጠረ አዲስ የአየር ጥቃት ዙር በተሳካ ሁኔታ አጠናቋል። ከዒላማዎቹ መካከል በቴህራን እምብርት ውስጥ የሚገኘው አንድ ከአየር ወደ መሬት የሚተኮስ ሚሳይል ማስወንጨፊያ እንደሚገኝበት ጦሩ ገልጿል። የእስራኤል መከላከያ ሰራዊት በወጣው መግለጫ ወደ 20 የሚጠጉ የጦር ጀቶች ከ30 በላይ ዘመናዊ ጥይቶችን በመጠቀም ዘመቻውን እንዳካሄዱ አስታውቋል። ይህ ጥቃት የኢራንን የአየር መከላከያ ለማዳከም ያለመ መሆኑንም የሚያሳይ ሲሆን ከሚሳይል ማስወንጨፊያ በተጨማሪ ሌሎች ኢላማዎችንም ተመትተዋል። እንደ ጦሩ መግለጫ በከርማንሻህ እና በሀምዳን ግዛቶች ውስጥ የሚገኙ የሚሳይል ማከማቻዎችና ማስወንጨፊያዎች፣ መሰረተ ልማቶች፣ የሳተላይት ተቋማትና ለአየር ላይ ክትትል የሚያገለግሉ ወታደራዊ የራዳር ጣቢያዎች ከወደሙት ውስጥ ይገኙበታል። ይህ ክስተት ግጭቱ በኒኩሌር ተቋማት ላይ ብቻ ሳይሆን የኢራንን አጠቃላይ ወታደራዊ እና የመከላከያ አቅም ለማሽመድመድ የተስፋፋ መሆኑን በግልጽ ያሳያል ሲሉ የፖለቲካ ተንታኞች ይናገራሉ። የኢራን መንግስት እስካሁን ድረስ በዚህ የተለየ ጥቃት ላይ የሰጠው ይፋዊ ምላሽ የለም። የኢራን ፓርላማ ወሳኙን የሁርሙዝ ባህር ሰርጥ ለመዝጋት የቀረበውን ሀሳብ አጸደቀ። የኢራን ፓርላማ የዓለማችን ሀያ በመቶ የሚሆነውን ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥ ለመዝጋት የቀረበውን ውሳኔ ሀሳብ አጽድቋል። የፓርላማው ውሳኔ ተፈጻሚ የሚሆነው የኢራኑ መሪ አያቶላሊ ሀሚኒ በሚያሳልፉት የመጨረሻ ትዕዛዝ መሆኑን ተነግሯል። አርባ ኪሎ ሜትር ብቻ ስፋት ያለው የሆርሞዝ ባህር ሰርጥ የመዝጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተገልጿል። የኢራን ፓርላማ ያቀረበውን ይህ ውሳኔ የኢራኑን መሪ የአያቶላ አሊ ሀሚኔ የመጨረሻ ውሳኔ እየጠበቀ ነው ሲል ኒውስ ዊክ የኢራን ቴሌቪዥንን ጠቅሶ ዘግቧል። አሜሪካ ፎርዶውን ጨምሮ ኢራን ውስጥ በሚገኙ ሶስት የኒውክለር ተቋማት ላይ ጥቃት ማድረሷን ተከትሎ ኢራን በቀጣይ ምን ዓይነት እርምጃ ተወስዳለች የሚለውን የሚጠበቅ ይሆናል። የኢራን መንግስታዊ ዜና ማሰራጫ እሁድ ማምሻውን እንዳስታወቀው የሀገሪቱ የአየር መከላከያ ኃይል አንድ የእስራኤል ሄርምስ ዘጠኝ መቶ ሞዴል የሆነው ዘመናዊ ሰው አልባ አውሮፕላን በመካከለኛ ኢራን ክፍል ላይ መጥቶ ጥሏል። ይህ የኢራን መግለጫ የወጣው የእስራኤል ጦር በበኩሉ በኢራን ዋና ከተማ ትሄራንን ብርት ውስጥ የሚገኝ የሚሳይል ማስወንጨፊያ ጠብን ጨምሮ በምዕራብ ኢራን በሚገኙ በርካታ ወታደራዊ ኢላማዎች ላይ የአየር ጥቃት ማካሄዱን ካስታወቀ ከጥቂት ጊዜ በኋላ ነው። ሄርምስ ዘጠኝ መቶ ድሮን እስራኤል ለስለላና ለጥቃት በምን ትጠቀምባቸው ከፍተኛ አቅም ያላቸው ወታደ ወታደራዊ መሳሪያዎች አንዱ ነው። ይህ ድሮን መመታቱን ከተረጋገጠ በሁለት ሀገራት መካከል ባለው ከፍተኛ የቴክኖሎጂ ፊልሚያ ውስጥ ለኢራን ትልቅ ወታደራዊ ስኬት ተደርጎ ሊወሰድ ይችላል። የእስራኤል ጦር እስካሁን ድረስ በኢራን መግለጫ ላይ የሰጠው ይፋዊ ምላሽ የለም። ይህ ክስተት በሁለቱ ሀገራት መካከል ያለውን ግጭት ከሚያሳይ እና ከጄት ጥቃቶች ባለፈ በድሮኖች አማካኝነትም እየተካሄደ ያለ ከፍተኛ የቴክኖሎጂ ጦርነት መሆኑን በግልጽ ያሳያል። ዓለም አቀፉ አቶሚክ ኃይል ኤጀንሲ ነገ አስቸኳይ ስብሰባ ላይ ያደርግ ነው። የዓለም አቀፉ አቶሚክ ኃይል ኤጀንሲ ስራ አመራር ቦርድ ነገ አስቸኳይ ስብሰባ ለማድረግ ጥሪ ማድረጉን ይፋ አድርጓል። የኤጀንሲው ዳይሬክተር ጄኔራል ራፋኤል ማሪያኖ ግሮሲ በኤክስ ገጻቸው ባስተላለፉት መልእክት ስብሰባው አሜሪካ በኢራን ሶስት የኒውክለር ማበልጸጊያ ተቋማት ላይ ጥቃት ማድረሷን ተከትሎ የሚካሄድ ነው ብለዋል። የስራ አመራር ቦርዱ በሚያደርገው አስቸኳይ ስብሰባ ጥቃት በደረሰባቸው የኒውክለር ማበልጸጊያ ተቋማት ላይ የኒውክለራዊ ደህንነት ስጋት መኖራረ መኖሩን እንደሚገመግም ገልጿል። ከጥቃቱ በኋላ ከማዕከላቱ ውጭ ምንም አይነት የኒኩለር ጨረር ስጋት አለመኖሩን ከኢራን የኒኩለር ተቆጣጣሪ ባለስልጣን ማረጋገጥ መቻላቸውን ዳይሬክተር ጀኔራሉ ጠቅሰዋል። እስካሁን በሰውም ጤናም ሆነ በአካባቢ ብክለት ማስከተል እንደሚችል ስጋት አለመኖሩን የገለጹ ዳይሬክተር ጀኔራሉ ስለ ሁኔታው ተጨማሪ መረጃ በመሰብሰብ እና በመገምገም ውጤቱን ይፋ እንደሚያደርጉም አስታውቀዋል። እስራኤል አሁን ቅጣቷን እየተቀበለች ነው ሲሉ የኢራን ጠቅላይ ሚኒስትር አያቶላ አሊ ሀሚኒ አስታወቁ። አያቶላ አሊ ሀሚኒ ይህንን ያሉት በማህበራዊ ትስስር ገጻቸው ላይ ባወጡት መግለጫ ነው። የኢራን አብዮታዊ ዘብ ጠባቂ ስለ ጉዳዩ ዛሬ እንዳስታውቀው በቴላቪቭ ሃይፋ፣ እና ቤርሻባ ከተሞች ላይ ትክክለኛ ኢላማውን የጠበቀ የሚሳኤል ጥቃት ይህም የእስራኤል አየር ለእኛ ክፍት መሆኑን እና ኢራን የማጥቃት አቅም ከፍተኛ መሆኑን ያሳያል ብሏል፣ ሲል መሀር የዜና ወኪል ዘግቧል። የእስራኤል ጦር በበኩሉ የእስራኤልን ጦር በበኩሉ የኢራን ጥቃቶችን አምኖ ምላሽ እንሰጣለን ሲል ዝቷል። አልጀዚራ እንደዘገበው የሃይፋ ከንቲባ ዮና ያሀብ እንዳሉት የመጨረሻው የሚሳይል ጥቃት ሁለት ስትራቴጂካዊ ቦታዎች ላይ ያነጣጠረ ነበር ብለዋል። ለጥቃቱ ሀያ አንድ ሰዎች ቆስለዋል። በሃይፋ ከተማ ላይ የወደቀው የኢራን ሚሳይል ያደረሰው ውድመት ከባድ መሆኑን ተነግሯል ሲል አልጀዚራ ዘግቧል። በሌላ በኩል የኢራን የውጭ ጉዳይ ሚኒስተር አባሳራጊቺ በእንግሊዝ በፈረንሳይ እና ጀርመን አቻዎቻቸው ጋር ለመወያየት በሲዩዘርላንድ ጄኔቫ ገብተዋል። አራግቺ በኢራን ላይ የሚደረገውን ጥቃት እስካልቆመ ድረስ የኒውክለር ድርድሩን እንደማይቀጥል አስታውቋል። ዩኬ 99 በመቶ የናይጀሪያ ምርቶች ከቀረጥ ነፃ እንዲገቡ ፈቀደች። የዩናይትድ ኪንግደም በታዳጊ ሀገራት የንግድ እቅድ ስር ለ99 ፐርሰንት ለናይጀሪያ የውጭ ምርቶች ከቀረጥ ነፃ የንግድ እድል መስጠቷን አስታወቀ። ይህ እርምጃ የሁለትዮሽ የንግድ ግንኙነትን ለማጠናከር እና የናይጄሪያን ኢኮኖሚያዊ እድገት ለመደገፍ ያለመ ነው ተብሏል። በዚህ እቅድ የውጭ ንግዶች ሂደቶችን በማቅለል እና በሺዎች የሚቆጠሩ ምርቶች ላይ ታሪፍ በመቀነስ የናይጄሪያ ንግዶች የዩናይትድ ኪንግደም ገበያን በቀላሉ እንዲያገኙ ያስችላቸዋል። ይህ ቀጣይነት ያለው ተደራሽነት ለናይጄሪያ ላኪዎች ወጪዎችን በመቀነስና ተወዳዳሪነታቸውን በማሳደግ ከፍተኛ ጥቅም እንደሚያስገኝ ይጠበቃል። የፔንታጎን አለቃ አሜሪካ የኢራንን የኒውክሌር መርሃ ግብር እንዳወደመችና ጥቃቱ ወታደሮች ወይም ንጹሀን ዜጎች ላይ እያነጣጠሩ እንዳልነበሩ ገለጹ። በጥቃቱ የቢ ሁለት ስፕሪት ስትራቴጂካዊ ቦምቦች እና የዋሻ አፍራሽ ቦምቦች ጥቅም ላይ እንደዋሉ ማስረድተዋል። ፊቴክሲስ አሜሪካ ከኢራን ጋር ጦርነት ውስጥ መግባት እንደማትፈልግ ነገር ግን በክልሎቿ ጥቅሞቿና አጋሮቿ በቆራጥነት ለመጠበቅ ዝግጁ መሆኗን አክለዋል። በኦፕሬሽኑ በአጠቃላይ 125 ጦር ጀቶች መሳተፋቸውንም ገልጸዋል። ወታደራዊ ጥቃቱ ቴሄራን መቀመጫ ያደረገው የኢራን መንግስት የመገልበጥ ዓላማ እንደሌለውን የፔንታጎን ኃላፊ ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሮቢዮ ኢራንና አሜሪካ በሰነዘረችው ጥቃት ላይ የበቀል እርምጃ ከወሰደች እስካሁን የሰራችውን ስህተት ሁሉ የከፋ ይሆናል ሲሉ ጠንካራ ማስጠንቀቂያ ሰጥተዋል። ሚኒስትሩ ይህንን የተናገሩት አሜሪካ ከእስራኤል ጋር በመተባበር የኢራንን ቁልፍ የኒውክለር ተቋማት በቦምብ ካወደመች ከሰዓታት በኋላ በሰጡት ቃለ መጠይቅ ላይ ነው። በተጨማሪም የብሔራዊ ደህንነት አማካሪ ሆነው የሚያገለግሉት ሮቢዮ የጥቃቱ ዓላማ የአገዛዝ ለውጥ ማምጣት እንዳልሆነ አበክረው ገልጸዋል። የአገዛዝ ለውጥም እዚህ ላይ እየሰራን ያለነው ነው ግብ በፍጹም አይደለም ያሉት ሩቢዮ የአሜሪካ ዋነኛ ፍላጎት ኢራን የኒኩሌር ጦር መሳሪያ እንዳታገኝ መከላከል መሆኑን አስረድተዋል። በሚገርም ሁኔታ ሚኒስትሩ አሜሪካ ይህንን መጠነ ሰፊ ጥቃት ከሰነዘረች በኋላ ቢሆንም የዲፕሎማሲያዊ በር እንዳልተዘጋ ጠቁመዋል። ሩቢዮ ዋሽንግተን ከትሄራን ጋር ለመነጋገር ዝግጁ መሆኗን ገልጸው ይህ ኢራን ወደ ድርድር ጠረጴዛ እንድትመጣና የኒውክሌር ፕሮግራሟን እንድታቆም ለማሳመን ያለመ ሊሆን እንደሚችል ተንታኞች ይገልጻሉ። ይህንን መግለጫ በአንድ በኩል ጠንካራ ወታደራዊ ማስጠንቀቂያ በማስተላለፍ፣ በሌላ በኩል ደግሞ ለድርድሩ ዝግጁ መሆናቸውን በማሳየት አሜሪካ በኢራን ላይ የምትከተለውን ፖሊሲ በግልጽ የሚያሳይ ነው። ኢራን በእስራኤል ጥቃት የተገደሉት የኒውክሌር ሳይንቲስቶች ቁጥር አስር ደረሰ። እስራኤል በሀገሪቱ ላይ ባደረሰችው ጥቃት ላይ የኒውክሌር ሳይንቲስት መሞቱን የኢራን መገናኛ ብዙኃን ዘግቧል። ይህም በእስራኤል የተገደሉ የኢራን የኒውክሌር ሳይንቲስቶች ቁጥር አስር አድርሶታል። ኢሳር ታባታይቤ የተባለው ተመራማሪ ሞቱ ይፋ የሆነው በቴህራን ሻሪፍ ዩኒቨርሲቲ ጋዜጣ ሲሆን ኢሳር የዩኒቨርሲቲው የቀድሞ ተማሪ ነበረ ሲል የዘገበው ቢቢሲ ነው። ኢራን ቀደም ሲል ሌሎች ዘጠኝ የኒኩሌር ሳይንቲስቶች መሞታቸውን ማረጋገጧ ይታወሳል። ይህ በእንዲህ እንዳለ ቻናል 12 የተባለው የእስራኤል ሚዲያ እስራኤል በኢራን በጀመረችው ዘመቻ ዘጠኝ የኢራን የኒኩሌር ሳይንቲስቶችን በአንድ ጊዜ እንዲሁም አስረኛውን የኒኩሌር ሳይንቲስት በሌላ ጥቃት መግደሏን ዘግቧል። አሜሪካ በሶስት የኢራን ኒኩሌር ተቋማት ላይ ጥቃት ሰነዘረች። አሜሪካ ፎርዶን ጨምሮ ኢራን ውስጥ በሚገኙ ሶስት የኒኩለር ተቋማት ላይ ጥቃት ማድረሷን ፕሬዚዳንት ዶናልድ ትራምፕ አስታውቀዋል። ፕሬዚዳንት ትራምፕ የአሜሪካ ወታደራዊ ኃይሎች በፎርዶ ናታንዝ፣ እና ኢስፋሃን በሚገኙ የኢራን የኒኩለር ጣቢያዎች ላይ በጣም የተሳኩ ጥቃቶችን ማድረጋቸው እና አሁንም ሁሉም የአሜሪካ አውሮፕላኖች ከኢራን አየር ክልል ውጭ ናቸው ሲሉ ተናግረዋል። ለጥቃቱ የዩኤስቢ ሁለት ቦምብ ጣይ አውሮፕላኖች ተሳትፈዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ባስተላለፉት መለት የቴህራን የኒውክሌር መርሃ ግብር ዘውድ የሆነውን ፎርዶ ጠፍቷል ሲሉ ገልጸዋል። ሮይተርስ እንደዘገባው ኢራን በፎርዶ የኒውክሌር ጣቢያ ጥቃት መድረሱን አረጋግጣለች። ኢራን በእስራኤል ጥቃት ላይ ከተከፈተባት ወዲህ 400 ሰዎች መገደላቸውን እንዲሁም በትንሹ 3056 ዜጎች ደግሞ መቁሰላቸውን ገልጻ በኢራን ጥቃት የሞቱት በእስራኤላውያን 24 ናቸው። አሜሪካ በኢራን የኒኩሊየር ማብለያ ተቋማት ላይ ወታደራዊ እርምጃ መውሰድ መጀመሯን ለዓለም ሰላምና ጸጥታ ቀጥተኛ ስጋት የሚፈጥር መሆኑ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬዝ አሳሰቡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እስራኤልን በማገዝ በኢራን ወታደራዊ እርምጃ ለመውሰድ በሁለት ሳምንታት ውስጥ ውሳኔያችንን አሳውቃለሁ ብለው ነበር። ሌሊቱን ደግሞ አሜሪካ ተዋጊ አውሮፕላኖቿን ወደ ኢራን በመላክ በሶስት የኢራን ኒውክሊየር ማብላያ ላይ ኢላማውን የጠበቀ ጥቃት መፈጸሟን ፕሬዚዳንቱ ገልጸዋል። የተመድ ዋና ጸሐፊ ይህንን ተከትሎ በኤክስ ገጻቸው ለመሰፈሩት መልእክት አሜሪካ በኢራን የወሰደችው ጥቃት አሳሳቢ ነው። ይህ ወደ ዓለም አቀፍ ተዛምቶ ለዓለም ሰላም እና ጸጥታ ትልቅ ስጋት የሚሆን ነው ብለዋል። ግጭቱ ተስፋፍቶ ከቁጥጥር ውጭ በመሆን በቀጠናውም ሆነ በመላው ዓለም ባለው ንጹሐን ላይ ጉዳት ያስከትላል ሲሉ ነው ስጋታቸውን የገለጹት። ሁሉም የተመድ አባል ሀገራት የድርጅቱን ቻርተርና አለማ አለም አቀፍ ህግን እንዲያከብሩ ጠይቀው በግጭቱ ላይ ቤንዚን መጨመር እንዲባባስ ከማድረግ እንዲቆጠቡም ጥሪ አቅርበዋል። በኢራንና በእስራኤል መካከል ያለውንና ሌሎች ግጭቶችን መፍቻ ትክክለኛ መንገድ አንድ ብቻ ነው። ይህ ዲፕሎማሲያዊ መንገድ ነው ብለዋል። ግጭቶቹ ዛሬም ነገም ሁሌም በሰላማዊ መንገድ እንዲፈቱና ሰላም እንዲሰፍን ተስፋ አድርጋለሁ ሲሉ ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ አሜሪካ በኢራን ሰላማዊ ኒውክሌር ተቋማት ላይ የፈጸመችውን አስነዋሪ ጥቃት የማያበራ መዘዝ ያስከትላል ሲሉ አስጠንቅቀዋል። የአሜሪካ ጥቃት ተከትሎ ኢራን እስራኤል ላይ በባላስቲክ ሚሳይል የታገዘ ጥቃት መፈጸሟን ቢቢሲ ዘግቧል። የኢራን ወታደራዊ ኃይልን ምንጭ ያደረገው ፋርስ ኒውስ ኢራን ቤንጉሪዮን አየር ማረፊያና የባዮሎጂካል ጥናት ማዕከልን የጥቃቱ ኢላማ ማድረጓን ዘግቧል። በእስራኤል በኩል ስለ ጥቃቱ እስካሁን የሰጠችው ማረጋገጫ የለም። በጥቃቱ ምክንያት በአሁኑ ወቅት በእስራኤል ሃይፋና ቴልአቪቭ ከተሞች ውጥረት መንገሱን ኤቢሲ ዘገባ አመላክቷል። ኢራን በእስራኤል ላይ በርካታ ሮኬቶችን አስወነጨፈች። ይህም በመሰረተ ልማትና በህንፃዎች ላይ ከፍተኛ ውድመት አስከትሏል። የእስራኤል የድንገተኛ አገልግሎት ቃል አቀባይ እንደተናገሩት የመጀመሪያ ደረጃ ዘገባዎች እንደሚያመለክቱት ሮኬቶችና ፍርስራሾች ካርሜል፣ ሃይፋ፣ ቴል አቪቭ አካባቢ እና ሰሜናዊ ባህር ዳርቻ ሜዳን ጨምሮ ቢያንስ አስር ቦታዎችን መጥተዋል። ይህ ጥቃት አሜሪካ በሶስት የኢራን ቁልፍ የኒውክሊየር ተቋማት ላይ ከባድ የአየር ጥቃት ከሰነዘረች በኋላ የመጣ ሲሆን ይህም በክልሉ ውጥረትን ጨምሯል። ኢትዮጵያ ለአሜሪካው ፕሬዝዳንት ትራምፕ ምላሽ ሰጠች። ፕሬዚዳንት ዶናልድ ትራምፕ የኢትዮጵያ የውሃና ኤነርጂ ሚኒስተር ኢንጂነር ሀብታሙ ኢተፋ ታላቁ የኢትዮጵያ ሕዳሴ ግድብ አስመልክቶ ለአሜሪካ ፕሬዚዳንት ዶናልድ ትራምፕ የተሰጡት አስተያየቶች በኤክስ ምላሽ ሰጥተዋል። ምላሻቸውም ታላቁ የኢትዮጵያ ሕዳሴ ግድብ የህዝብ ፕሮጀክት በህዝብ ለህዝብ የተገነባ ምንም የውጭ እርዳታ የሌለበት ነው ብለዋል። ሚኒስትሩም አክለው ታላቁ የኢትዮጵያ ሕዳሴ ግድብ ከየትኛውም የውጭ ብድርም ሆነ እርዳታዎች በኢትዮጵያ ህዝብና በመንግስት በጋራ ጥረት እየተገነባ ያለ ታላቅ ፕሮጀክት እንደሆነ አስምረውበታል። ይህ ግድብ የኢትዮጵያ ህዝብ የጋራ ጥረት፣ ቁርጠኝነትና ሉዓላዊነት ምልክት እንደሆነም ገልጸዋል። ኢራን ከምትተማመንባቸውና ግዙፍ በሆኑት ባላስቲክ ሚሳይሎቿ ውስጥ አንደኛው ማስወንጮፏን የሀገሪቱ ሚዲያ ዘገበ። ተንቀሳቃሽ ምስሎች አስደግፈው ባሰራጨው ዘገባ ነው ተወንጫፊ ሚሳይሎች መተኮሳቸውን ያስታወቀው። እሁድ የኢራን ጦር ካራመሻህር አራት የተባለውን ባላስቲክ ሚሳይል በእስራኤል ኢላማዎች ላይ ማስወንጮፋን አስታውቋል። በአይነቱ ግዙፉ መሳሪያ ነው የተባለውን ካራመሻህር አራት ሚሳኤል በ200 ኪሎ ሜትር ድረስ አደጋ ማድረስ ይችላል የተባለለትን አደገኛ መሳሪያ ነው። በኢራን ሁለንተናዊ መሪ አያቶላ አሊ ሀምኒ አስጨማሪነት የተወነጨፈ መሳሪያ ሲሆን ክብደቱ 1500 ኪሎ ግራም ወይም 3300 ፓውንድ ይመዝናል ሲሉ ተንታኞች ይናገራሉ። ቢቢሲ በዘገባው ደግሞ ኢራን ወደ ሰሜንና መካከለኛ የእስራኤል ከተሞች ሚሳይሎችን አስወንጭፈ 16 ሰዎች ሳይጎዱ አልቀሩም ነው ያለው።